የ2018 ዓ ም የእሬቻ ሆረ ፊንፊኔ በዓል በአማርና በደመቀ መልኩ ተከብሯል ሲሉ የቱሎማ አባገዳ ጎበና ሆላ ተናግረዋል። ሁሉም ኢትዮጵያዊ የሚያከብረውና ሁሉም ባህላቸውን የሚያንጸባርቁበት የኢሬቻ በዓል በአዲስ አበባ ሆረ ፊንፊኔ ላይ በሚገባ ተከብሯል ያሉት አባገዳ ጎበና ሆላ የኢትዮጵያ አንድነት የታየበት በዓል ስለመሆኑም ተናግረዋል። ይህ በዓል ሲከበር ከውጭ፣ ከሀገር ውስጥ ተሳትፎበታል በሚያውቀው ቋንቋ፣ በሚመቸው አለባበስ፣ በሚመቸው እብረ ብሔር ዜማ ሁሉም ኢትዮጵያኖች የጋራ የሆነ ኢሬቻ ሆራ ፊንፊኔ ላይ በሚገባ ተከብሯል። አዲስ አበባ ያከናወነችው የኮሪደር ልማት ለበዓሉ ተጨማሪ ድምቀት ስለመስጠቱ ያነሱት ደግሞ የኦሮሞ አባገዳዎች ህብረት ተቆጣጣሪ አባገዳ ለሜቻ ለማ ናቸው። ከተማዋ ከዚህ ቀደም እንዲህ አልነበረችም ያሉት አባገዳ ለሜቻ ከወንዝ ዳርቻ ልማት ጋር ተያይዞ በእሬቻ ማክበሪያ ስፍራው የተሰራው የልማት ሥራ የሚደነቅ መሆኑን አንስተዋል። እሬቻን ትክክለኛው መስመር ላይ ያስገባው የከተማው የኮሪደር ልማት ነው የከተማው የኮሪደር ልማት የእሬቻ ሆራ ላይ የተሰራው ቦታ በጣም የሚገርም ቦታ ነው የተሰራው እና እኛ በጣም ደስ ብሎናል ከተማ አስተዳደሩ ይመሰገናል ማለት ነው በእኛ ትልቅ ቦታ አለው የሜጫ አባገዳና የኦሮሞ አባገዳዎች ህብረት ሰብሳቢ አባገዳ ወርቅነህ ተሬሳ በበኩላቸው የአዲስ አበባ ነዋሪ በአምስቱም የከተማ መግቢያ በሮች በዓሉን ለማክበር ለመጡ እንግዶች ላደረገው መልካም አቀባበል ምስጋናቸውን አቅርበዋል ከዋዜማው ጀምሮ የአዲስ አበባ ህዝብ በአምስቱም መንገዶች ወይም መግቢያዎች ትልቅ አቀባበል ላይ ህዝባችን ስላደረጉ ውሃ ለጠማው ውሃ፣ እንደገና ደግሞ ለአመመው ደግሞ ለሕክምና ሁሉን ነገር ሰው እስከ ኢሬቻ ድረስ በሚመቸው በሚመቸው መንገድ ህዝባችን ስላገዙንና ህዝባችን ስላከበሩ ከልብ አመሰግናለሁኝ ባሉ። ከጅማሬው እስከ ፍጻሜው ድረስ ያለምንም የጸጥታ ችግር በሰላም እንዲከበር ላደረጉ የጸጥታ አካላትም አባገዳ ጎበና ሆላ ምስጋናቸውን አቅርበዋል። ሌት ተቀን ደፋ ቀና የምለው የፌዴራል ፖሊስ፣ የአዲስ አበባ ጸጥታ ኃይሎች፣ የኦሮሚያ ብርድና ፀሐይ ሳይበግራቸው ህዝቡን ለማገልገል ሀገራዊ ስለተዋጡ ማመስገን ይፈልጋሉ። የሆረ ፊንፊኔ በዓል በተከበረበት ልክ የበዓሉ ታዳሚዎች ሆረ አርሴዲንም በተሳካ ሁኔታ በደመቀ ሁኔታ እንዲከበር ሁሉም የበኩሉን ድርሻ እንዲወጣ መልእክታቸውን አስተላልፈዋል።